ሰላም ጤና ይስጥልኝ። ውድ የተከበሯችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። መቼስ እኔ አዳዲስ ነገሮችን ሳገኝ ወደ እናንተ የመምጣት የተለመደ ነው እና ላይክ ሼር አድርጉ። እኔ ምለው ማለት ነው እኔ በጣም ማለት ነው በጣም የገረመኝ እና በጣም የደነቀኝ ነገር እንገራችሁ። ባለፈው ብሩኬና ሃይሚ ዱባይ መጥተው ነበረ። በዛ በመጡ ሰዓት ደግሞ ሰው ያስፈልጋቸው ነበረ፣ ሀገሪቷን ስለማያውቁ አንዳንድ ቦታ የሚወስዳቸው አንዳንድ ቦታ ላይ የሚያሳያቸው ሰው ያስፈልጋቸው ነበር አደለም። ታዲያ በሰዓቱ ደግሞ ይሄ ልጅ ቢኒ አብሯቸው ነበረ፣ ሹፌራቸው ነበረ። አረለን እነሱም ተናግረዋል ሹፌራቸው እንደነበረ አንዳንድ ነገሮች አንዳንድ ቦታ ላይም ሲፈልጉ መግዛት የሆነ ነገርም ሲገዙ ብቻ አብረው ነበሩ በአጠቃላይ ነገር ግን ይሄ ልጅ ቪዲዮ በለቀቀ ሰዓት ስለዛ አይደለም ለዋራ አይመጣውትኝ ያው፣ ነገሩን ግልጽ ለማድረግ ያክል ነው። አሁን ከሱ ጋር የተያያዘ ነገር በተለይ ደግሞ ከሃይሚ ጋ የተያያዘ ነገር ውሸታሞች፣ ስም አጥፊዎች የሆነ የሚያደርጉትን የማያውቁ ስግጥ ያሉ ሰገጤዎች፣ ሁልጊዜ የማይሰለጥኑ ማለት ነው። የሰውን ስም ለማጥፋት የሚሯሯጡ ሰገጤዎች አሉ። ይሄ ለእነሱ ነው። ሼር አድርጋችሁ አድርሱልኝ። ልጁ ቪዲዮ በሰራ ቁጥር ተጠባብቃችሁ ከቡርኬና ከሃይሚ ህይወት ጋር የምታያይዙት በተለይ ደግሞ ሀይሚ፣ እንደሚወዳት ተናገረ፣ ይወዳት ነበረ፣ ያፈቅራት ነበረ እያላችሁ ምፖስቱት ይሄ እኮ ራሱን የቻለ ስም ማጥፋት ነው። ይሄ ልክ ነው ለእናንተ? ልክ እኮ አይደለም። ለምንድን ነው ልጁን? እሺ እንደፈለጋችሁት አድርጉት። ልጅቷን ለምን ስማት አጠፋላችሁ? ለምን ከልጅቷ አናት ላይ አትወርዱም? ከሀይሚ አናት ላይ ለምን አትወርዱም? አናታችሁ ይፍለስና ለሁለት ማለት ነው። አለች ደግሞ አንድ ዘመን ትላለች ዘመን አያሻግርሽ መድሃኔ አለም አንቺ ተድሮ ጀምረሽ የሀይኒ ስም እንዳበላሽሽ እኔ ምን እንደምልሽ አላቅም አንቺማ እንዴት እንደምታናድጂ ማለት ነው በጣም ነው የምታናድጂ የሆነ የሆነ ነገር እየለቃቀምሽ የልጅቷን ስም የሚያበላሽ ነገር እየለጣጠፍሽ ማለት ነው መድሃኔ አለም ተግን እንዲለጥፍሽ እኔ ውዶች እኔ እኮ ሳልፈልግ ተሳዳቢ ሆንኩኝ እኮ ሳልፈልግ ሳልፈልግ ማለት ነው ልጅን እኮ ማውጫ መግቢያ ሳጡት፣ ለምንድን ነው ይሄ ሁሉ? እኔ እንጃ አላቅም። እይታ ለመሳብ ነው ወይንስ ምን ለማድረግ ነው ይሄንን የምታደርጉት? ለምን ተቻለ? ወይንም በራሳቸው አይዲያ ተንቀሳቀሱ። ምን አገናኘው? በሰዓቱ የነሱ ትውውቅና የነሱ ግንኙነት ይሄ ነበረ። አንድ ቀን ፕራንክ እንኳን ሃይሚ ከዚ ልጅ ጋር ይሄን ልጅ ይዛ መታ ፕራንክ ያደረገ ጊዜ ብሩኬን ምን አለ? የኔና የአንተ ትውውቅ እኮ ሁለት ቀን ነው፣ ሶስት ቀን ነው፣ ለሶስት ቀን ያወቅኩ እኮ። ሰው ምን ታመጣለን ምናምን፣ ተናዶ በነበረበት ሰዓት ማለት ነው። አብራኝ ዝቀራለኝ ምናምን ነገር እያለ እንትን ሲል ማለት ነው። አያችው፣ እዛ ጋር እንኳን የነበራቸውን ትውውቅ በዛ በፕራንክ ውስጥ ራሱ መረዳት ትችላላችሁ። እናንተ ግን መረዳት አትችሉም። የምትችሉት ምንድን ነው? የሆነ ነገር ስታገኙ ለጣጥፋችሁ ስም ማጥፋት። ለምን? ስም አጥፊ ሰገጤ ስለሆናችሁ። እኔ በጣም ነው የምታናድዱኝ። ክርስቶስን፣ ኧረ በስመ አብ የሰው ስም ካላጠፋችሁ የሆነ ነገር የሆነ ነገር ከሆነ ነገር ጋር ካላያያዛችሁ ለእናንተ ስኬት የለም ማለት ነው። ለእናንተ ለውጥ የለም ማለት ነው። ይሄ ነው ለውጥ ለእናንተ። በጣም ትገርማላችሁ። ከሀይሜ አናት ላይ ውረዱ። የፈለጋችሁትን መለጠፍ መለጣጠፍ ትችላላችሁ። ይሄ ልጅ በሰዓቱ ሹፌራቸው ነበረ፣ አገሪቷን ስለማያውቁ አንዳንድ ቦታ ላይ ይወስዳቸው ነበር። ከዛ ውጭ ምንም ግንኙነት የላቸውም። ከሀይሚ ጋር ምንም ግንኙነት የለውም ይሄ ልጅ። ምን ከየት አምጥታችሁ ነው ለሀይሚ ፍቅረኛ ምናምና የምትሉት? መሽ መች ተፋቅረው ነው? ረንደ ወይኔ ብስማ ውዶቼ፣ ስንት አይነት ስንት አይነት የማገናዘብ ችሎታ እኔ እንጃ፣ በጣም በጣም በጣም የተሳናቸው ሰዎቻሉ ሰዎች አሉ። ለዚህ ንግግሬ፣ ለእንደዚህ አይነቱ ቃላት አጠቃቀሜ፣ ለዚህ ንግግሬ በጣም ይቅርታ ጋይስ። እኔ ምንም ማለት እንጃ፣ እኔ ግራ ስለገባኝ ነው። ሌላው ነገር ብሩኬና ሀይሚ ሲያምርባቸው፣ ሀይሚ እየሰሰቅ አሌለ በቃ ሀይሚ ሲያምርባት ስትደሰት ምናምን የማይወዱ ሰዎች አሉ፣ ቅናታም ቅንቅናሞች አሉ፣ እናውቃለን። ይሄንንም ማለት ነው። ነገር ግን ብዙም አትናደዱ፣ አትበሳጩ፣ አይዟችሁ፣ ቃስ እያላችሁ ተበሳጩ። ምንም ማድረግ አይቻልም። የሰው መውደድ ከላይ ነው የሚሰጠው። ነገራ ደግሞ በቃ አሌለ ሀይሚ የብሩኬ ናት። ብሩኬና ሀይሚ ደግሞ እንደምታዩት ነው። ሁለቱ የሚዋደዱ ፍቅረኛሞች ናቸው። እኛ ስንት ጊዜ ለእናንተ እናስረዳ? ወይንስ እንደዚህ እንደውሃ እየበጠበጥን ነው ጋታችሁ የነሱ ፍቅረኛሞች ናቸው የሚለውን ቃል እያወጣን እየነጠልን ወረቀት ላይ እንጻፍና ወረቀቱን ምናምን እየመጫጨቅን እንደዚ ምናምን ላይክ እንጋታችሁ። እንዲ እንጋታችሁ። ስፌሊንጉን እንጻፈውና ወረቀት ላይ ወረቀቱን እንዘፍዝፈውና ከዛ የወረቀቱን ዝፍዛፊ ወይም ወረቀቱን እንጋታችሁ። ወረቀቱን ማተጋት ናችሁ ጥሩ አይደለም፣ ትምታመማል ነገሩ እንደ አማቹ አስነጥሷቸው እንዲወጣላችሁ ነው እንጂ ለሌላ ነገር እኳን አይደለም። ጉዳት እንዲደርስባቸው አይደለም። ስም አጥፊ ጠንፊዎች ስራ ስርአት ያዙ። ስነ ስርአት ያዙ። መስመር አትላፉ አትለፉ። ልጃችንን ከሆነ ቦታ እየወሰዳቸው አትለጣጥፉ። ተከበሩ፣ ተከበሩ። ለዛውም ጠፍተውብናል። እኛ ሁልጊዜ እንዲመጡ እንፈልጋለን። እነሱ አንድ ቀን ይጠፋሉ፣ አንድ ቀን ብቅ ይላሉ ምናምን ነገር እነሱ ተናናፍቀን ያለነው ያለ ነው። በናፍቆት ተሳስረን ነው ያለ ነው። ዛሬ እንኳን አልመጡም ወይ? ጉድ እኛ በናፍቆት እየተንገላታ ነው ያለ ነው። እናንተ ያልሆነ ወሬ ታወራላችሁ። ወሬ ብቻ። ለምን አትከበሩ? ለምን አንከባበርም? ተው እንከበር። እኛ አስጥተን እያጠብን ማስጣት ደክሞናል። ከእናንተ ጋር ጭቅጭቅ ደክሞናል። እኔ እግዚአብሔርን፣ ቤተሰብ ግን እኔ የታዘብኩት ነገር ምንዶ ታውቃላችሁ? ሀይሚ ስትደሰት አይወዱም። ብሩኬ ሲደሰት አይወዱም። ምድረንኩሮ፣ ለዛ እኮ ነው ነገሩ እኮ። ሀይሜ ከብሩኬ እንድትለይ እኮ ትፈልጋላችሁ ጠንቅቃችሁ። ይሄንን ስለምትፈልጉት እኮ ነው ይሄ ቢኔ ተብዬው ቪዲዮ ሲለቅ እያመጣችሁ ሀይሜ አፈቅራት ነበረ፣ እንደዚ ነው ምና ሰላም እያላቸው የምትለጣጥፉት ማለት ነው። አይሳካላችሁም። ሀይሚ ከብሩኬ ውጭ ማንም ሰው ቢጠበስ አይሸተኝም ብላል። የኒዋል እልት ደግ አደረገች። ቢጠበስም አይሸታትም፣ አይሸታትም። ተው ተው ተው፣ እንከባበር። መከባበርን የመሰለ ነገር የለም። እንከባበር። መስመር፣ ቀይ መስመር አትሳቱ። እውነቴን ነው። እኔ ምን እንደምል አላውቅም እ። አንዳንድ ጊዜ መዋረው ራሱ ጥፍትፍት ይልብኛል። ግራ ክብት ሲለኛል። ግራ እያጋባችሁኝ እኮ ነው እናንተ ራሳችሁ።